እሺ፣ ተመልካቾች እንዴት ናችሁ? ዛሬ አንድ መረጃ ወጥቷል። እሱም የብሔራዊ መረጃና ደህንነት አገልግሎት በተለያዩ በተለይ ምንዛሬን ትኩረት ባደረጉ የህገ ወጥ የሆኑ ተግባራቶች ላይ እርምጃ መውሰዱን የሚገልጽ ሪፖርት አውጥቷል። 112 ተጠርጣሪዎች መያዛቸውንና 519 የባንክ አካውንቶች መታገዳቸውን እና ኤግዚቢት የሚሆኑ ነገሮች ደግሞ መያዛቸውን ሪፖርት ወጥተዋል። ይህን የምናገናኘው ከምን ጋር ነው? በቅርቡ የገንዘብ የብሔራዊ ባንክ ገዢ አንድ መግለጫ ሲያወጡ ነበር። በቅርቡ የገንዘብ የመግዛት አቅም ይጠናከራል የሚል ሀሳብ አቅርበው ነበር እና እሱ ላይ አንድ እኔም አንድ አናሊሲስ ሰርቼ ነበረ እንደ ሪፖርትም ልቆጥሩ ትችላለችሁ እንደ አናሊሲስ አንድ አቅርቤ ነበር ከዛ ውስጥ ለአጭር ጊዜ የገንዘብ አቅም እንዲጠናከር ሊሰሩ ይችላሉ ተብሎ ከሚታሰቡ ስራዎች መካከል ሰፊ የሆነ የቁጥጥር ስራ መስራት አንዱ ሊሆን ይችላል። ምክንያቱም በአንድ የገንዘብ የመግዛት አቅም የማጠናከር ስራ ሊመጣ አይችልም፣ ረጅም ጊዜ ይፈጃል። ግን የቁጥጥርና እርምጃዎች ሊወሰዱ ይችላሉ የሚል ሀሳብ ስናቀርብ ነበር። አይ ቲንክ እሱ ነው አሁን እየተደረገ ያለው እሱ እንደሆነ ይሰማኛል። እና ምን አይነት ኢምፓክት ሊኖረው ይችላል የሚለውን የተወሰኑ ሀሳብ ልሰጣችሁ ፈልጊያለሁ እንግዲህ የብሔራዊ ባንክም ሲገልጽ ነበር፣ ጥብቅ የሆኑ ቁጥጥሮች ይደረጋሉ የሚል ደግሞ ውይይቶችም ነበሩ። አሜሪካ በነበረው ስብሰባ ላይ ውይይቶች ነበሩ፣ በተለይ ከረሚታንስ ጋር በተገናኘ እና ቲም ተዋቅሮ ነው ይህ ስራ እንደተሰራ ሪፖርት የቀረበው እሱም የብሔራዊ መረጃ ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና ህዝቡም ጥቁሞ በማድረግ ተቀናጅቶ የተሰራ ስራ መሆኑ ቀርቧል። እና የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት እነዚህ ህገወጥ ናቸው የሚባሉ ተግባራቶች በተለይ የማክሮ ኢኮኖሚ ማሻሻያውን በሚጻረር መልኩ እየሄዱ ነው የሚል ሀሳብ አለበት ውስጥ እና ህገወጥ የሆነ የውጭ ምንዛሬ አሻጥሮች አሉበት። ግን ይሄ ደግሞ ሲከናወን የነበረው በተቀናጀ መልኩ ነው እና ሚስጢራዊ የመረጃ ስምሪትም የነበረበት ነው የሚል ሀሳብ አለበት ውስጡ። ስለዚህ ይሄ ቲም ተቀናይቶ እንግዲህ የውጭ ሀገር ዜጎችና ቻይና ነው ሲጠቀስ ያየሁት፣ የውጭ ሀገር ዜጎችና ኢትዮጵያውያንን ጨምሮ መቶ አስራ ሁለት ተጠርጣሪዎች ተይዘዋል። ከዚህ ከህገወጥ ተግባር ጋር በተያያዘ ደግሞ አምስት መቶ አስራ ዘጠኝ የባንክ አካውንቶች እንደታሸጉና እንደታገዱና ኤግዚቢትም የሚሆኑ ነገሮች መያዛቸው ተጠቅሷል። እንግዲህ ተሰሩ የተባሉት ህገወጥ ተግባራቶች ምንድን ናቸው? አንደኛው የህገወጥ ሐዋላ የሬሚታንስ ጉዳይ እና የገንዘብ ዝውውር መኖር፣ ደግሞ የውጭ ምንዛሬ መደበቅ፣ ያው ግብር መሰወርም አለበት። ብዙ ነው ኬዞቹ፣ እና መኔ ላውንደሪም አለበት፣ ህገወጥ የሆነ ገንዘብን ህጋዊ ለማድረግ መሞከርም ደግሞ መጨረሻ ላይ ሲወጣ ነበር። ከዚህ ቀደምም የቴሮሪዝምን ፈንድ ማድረግ እሱም አንዱ ተግባር ነው። እና የተወሰዱ እርምጃዎች እና የተከናወሩ ተግባራቶች ምንድን ናቸው? ህገ ወጥ የገንዘብ አስተላላፊዎችን የመጠቀም አይነት ካራክተር ነበረ የሚለው። ደግሞ ህገወጥ ወጥ የሆኑ የውጭ ምንዛሬ ማስተላለፊያ መተግበሪያዎችንም እነሱም መጠቀም አለው ደግሞ የክሪፕቶ ከረንሲ ኢትዮጵያ ውስጥ የሚፈቀድ አይደለም። ግን ክሪፕቶ ከረንሲን በመጠቀም እነዚህ መተግበሪያዎች በመጠቀም መስራትም አለ። ደግሞ ኢምፖርትም ኤክስፖርት ላይም አሻጥሮች መኖራቸው ተጠቅሷል። ወደፊትም ሊቀጥል እንደሚችል ይሄ እርምጃ ሊቀጥል እንደሚችል ነው የቀረበው። ይሄን ሰብሰብ ካረግ ነው ብሔራዊ ባንክ በጣም ጥብቅ የሆነ እርምጃዎች ወስዳለው ካለው ጋር ስናገናኘው በጥቂት ወራቶች ውስጥ የገንዘብ የመግዛት አቅም ሊጠናከር ይችላል ከሚለው መግለጫ ጋር ስናገናኘው መሰረታዊ የሚባሉ ምንዛሬን አፌክት የሚያደርጉ አንድ አራት እርምጃዎች ናቸው የታዩኝ። አንደኛው ካፒታል አውትፍሎ የሚባለው አሁን የውጭ ምንዛሬ ወደ ውጭ ይወጣል፣ የኢትዮጵያ ኢኮኖሚ የውጭ ምንዛሬውን በጥቁር ገበያን በሌሎቹም ላይ ወደ ውጭ እየወጣበት ነው የሚል ሀሳቦች ይነሱ ነበር። ፍላጎት እንዲያደግ ያደረገው የምንዛሬ መጠን እንዲያደግ ያደረገው ምክንያት እሱ ነው የሚል ሀሳብ ይቀርብ ነበር። ከኢምፖርቱም ከኤክስፖርቱ ጋም የሚገናኝ ነው ከክሪፕቶ ጋም አብሮ የሚገናኝ ነው። ስለዚህ ካፒታል አውት ፍሎ ስጋት ኢኮኖሚ እንዳለበት ሲቀርብ ነበር፣ እሱ ነው እያሉ ያሉት። ሁለተኛው ሬሚታንስ ወደ ኢትዮጵያ መምጣት ያለበት የውጭ ምንዛሬ በህጋዊ መልኩ ቢመጣ የኢትዮጵያ ኢኮኖሚ በብዛት ሊጠቀም ይችላል። ነገር ግን አስተላላፊዎችን መብዛት የራሱ ተጽዕኖ አለበትም የምንዛሬ ገበያውም የራሱ ተጽዕኖ ኖሮበት ሬሚታንስ በህጋዊ መልኩ እየመጣ አይደለም፣ ህጋዊ ያልሆኑ ሬሚታንስ አስተላላፊዎች አሉ የሚል ምክንያት ሲቀርብ ነበር። ስለዚህ ሬሚታንስ ነው አሁን እየተነካ ያለው። ሶስተኛው የመኒላውንደሪ ጉዳይ፣ መኒላውንደሪ ውስጥ ብርም ነው የውጭ ምንዛሬም ነው፣ እንደዛ ነው የሚለው የህገወጥ የሆነ ገንዘብን ህጋዊ ለማድረግ መሞከር። እዚህ ውስጥ የውጭ ምንዛሬም ይኖርበታል። ስለዚህ መኒላውንደሪ የራሱ ተጽዕኖ አለበት። ከገበያ ላይ ያለውን የውጭ ምንዛሬ የማሸሽም አይነት ባህሪ ስላለበት ማለት ነው። አራተኛው የውጭ ምንዛሬ መደበቅ፣ ይህም ደግሞ ሲሪየስ ኬዝ ነበር። ኢትዮጵያ ኢኮኖሚ ላይ ለምንድነው የምንዛሬ ዋጋ በከፍተኛ ሁኔታ የሚጨምረው ሲባል የውጭ ምንዛሬን አሴት አድርጎ መቁጠር የተለመደ ነው። በተለይ ኢኮኖሚ አንሰርቴን ሲሆን ማለት ነው። ለኢምፖርት ፐርፐስ ሳይሆን ነገር ግን ለጉዞ ፐርፐስ ሳይሆን፣ በቃ የውጭ ምንዛሬው መያዝ ዋጋው እየጨመረ ስለሚሄድ ወደፊት እገዛበታለሁ ብሎ ማሰብ ወይ ደግሞ ወደፊት እመነዝሯለሁ እጠቀበታለሁ። ከገበያ ላይ ያለን ሰርኩሌሽን ውስጥ ያለ የውጭ ምንዛሬ ሰዎች የሚሸሽጉት ከሆነ ከሰርኩሌሽን ይወጣል፣ እጥረት ይከሰታል። እጥረት ሲከሰት ደግሞ ምንዛሬ ዋጋ እያደገ ነው የመጣው። ስለዚህ ምንዛሬ መደበቆችን እየተመለከትኩ ነው የሚል በዋናነት እነዚህ አራት ምንዛሬን አፌክት ሊያደርጉ የሚችሉ እርምጃዎች እንደተወሰዱ ነው እየተመለከትን ያለ ነው። አሁን እንደዚህ አይነት እርምጃዎች ምን አይነት ኢምፓክት አላቸው የምንል ከሆነ የራሳቸው ተጽዕኖ አለባቸው። ምናልባት ለአጭር ጊዜም ሊሆን ይችላል። ነገር ግን የቁጥጥር ስራዎች እነዚህ ሳቦታጆች ገበያ ላይ ያለን ሳቦታጅ በቁጥጥርም ማቀለል ለተወሰነ ጊዜ መፍትሄ እንደሚሰጥ ይሰማኛል በተለይ የምንዛሬ ዋጋ በጣም እያደገ ከመጣ ቁጥጥሩ ገበያ ላይ ያለን ፍላጎትና ተሳትፎ እየቀነሰ ስለሚመጣ የራሱ ተጽዕኖ አለበት። ደግሞ የሚወሰዱ እርምጃዎች ሌሎች ወደዚህ ሳቦታጅ ውስጥ ለመሳተፍ የሚፈልጉትን ሰዎች የመከላከል አቅም ይኖረዋል እና እነዚህ እርምጃዎች ተወስዷል ብሎ የብሔራዊ መረጃና ደህንነት አገልግሎት አሳውቋል። ደግሞ በቀጣይ እንደዚህ አይነት እርምጃዎች እንደሚቀጥሉና ማህበረሰቡ ተሳትፎ እንዲያደርግ ሀሳብ ቀርቦበታል። መሰረታዊ የሚባለው ገበያን የማስተካከል የውጭ ምንዛሬ ሪሚታንስ ነው የማስተካከል ስራ እንደሚጠበቅ እሱ ግልጽ ነው። ደግሞ ለአጭር ጊዜ የሚሆኑ ደግሞ እንደዚህ አይነት እርምጃዎች የራሳቸው ኢምፓክት የላቸውም ብሎ መናገር አይቻልም። ምናልባት ይህ መረጃ የምትፈልጉት ከሆነ ብዬ ነው ያቀረብኩላችሁ። ማንኛውም ሀሳብ አስተያየት ካለ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ መልካም